መከላከያ ከለውጥ በኋላ ሪፎርም መደረግ አለበት ብለን ወደ ሪፎርም ገብተን ነበረ። ወደ ሪፎርም ገብተን በርካታ ስራዎች ሰርተናል። በርካታ ስራዎች ሰርተናል። እነዛ ስራዎች ግን እየተደመሩ እየተደመሩ እየተደረመሩ አሁን ያሉበት ደረጃ ሪፎርም ሳይሆን ትራንስፎርሜሽን ነው እያደረግን ያለ ነው። ሂደቱ በሪፎርም የተጀመረው ሂደት በራሱ ትራንስፎርሜሽን ነው የሆነው። መከላከያ በአስተሳሰቡ ከድሮ የነበረው መከላከያ የተለየ እንዲሆን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 ማስከበር ብቻ እንዲሆን ለማድረግ በተሰራው ስራ ከሞላ ጎደል በላይ አገራዊ ሰራዊት ሆኗል። ሁለተኛ አደረጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልእኮ በሚመች ተቀይረዋል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከሰባት አመት በፊት የነበረው አይነት አይደለም። ተቋሙ በጤና፣ በሎጂስቲክስ፣ በዘመቻ፣ በመረጃ፣ በኢንዱስትሪ፣ በትምህርትና ስልጠና በሁሉ መልክ የሚቻለውን ለውጥ ሁሉ አሟጦ ሰርቷል። በቂ ነው ማለት ግን አይደለም በ ውስን ሪሶርስ መከላከያን ወደ ትራንስፎርሜሽን ገብቷል። ከሪፎርም ደረጃ አልፏል ብለን እንወስዳለን። ዛሬ የተሰበሰብንበት ዓላማ የኢንተርፕሪነርሺፕ እና ኢኖቬሽን ማዕከል ምስረታ ዓላማ የዚህ ትራንስፎርሜሽን አካል ነው። አንዱ አንድ ሲንግል አካል ነው። ትራንስፎርሜሽኑን ጨርሰናል ማለት አይደለም። ስለዚህ የቀሩንን የትራንስፎርሜሽን ስራዎች እየሰራን ነው ማለት ነው። ይሄ ማዕከል በዓለም ደረጃ ይታወቃል። እኛ ሀገር ነው የሌለው። ዓለም ሲሰራበት መቶ ዓመት አድርጓል። ማሰብ ጀምረናል። የኢትዮጵያ ሕዝብ መከላከያ ሰራዊትን ይወዳል። ባንዳውን ቲቼ የኢትዮጵያ ሕዝብ እንደ ሕዝብ መከላከያ ሰራዊት ይወዳል። መከላከያ ሰራዊት አለ ማለት ሉዓላዊነት አለ ማለት ነው። መከላከያ ሰራዊት የለም ማለት ተበትነሃል ማለት ነው። እኔ እሻላለሁ እኔ እሻላለሁ። የእኔ ሀሳብ ጥሩ ነው። እኔ እበልጣለሁ። ይሄ ያለው ትክክል አይደለም፣ ወዘተ እያለ ሊለፈልፍ ይችላል። አገር ማዳን ግን አይችልም። ማንም እንደዚህ አይነት ሀይል አገር ማዳን አይችልም። ሁሉ ጭቅጭቁ፣ ንትርቁ፣ እኔ እሻላለሁ ባይነቱ፣ እኔ የበለጠ ልውሰድ ባይነት የሚለውም የሚመጣ ከሆነ እኔም ም ተጎድቻለሁ የሚለውም የሚመጣ ከሆነ፣ አገር ሲኖር ነው። አገር ሲኖር እዛ አገር ውስጥ እንደፈለግ ትጫወታለህ። አገር ከሌለ ግን ትሰደዳለህ እንጂ የምትጫወተው ፖለቲካ የለም። የኢትዮጵያ ሕዝብ ይህን ስለሚያውቅ በሙሉ ከጫፍ እስከ ጫፍ የመከላከያ ሰራዊት ደጋፊ እንደሆነ እናውቃለን። የኢትዮጵያ መከላከያ ሰራዊትም ከሁሉ በላይ ከሁሉ በላይ ከራስ በላይ ከሁሉ በላይ አይደለም፣ ከራስ በላይ ህዝባችን የሚል እሴት ያለው ተቋም። ስለዚህ ህዝብ ያከብራል፣ ህዝብ ይንከባከባል፣ ህዝብ ይረዳል፣ ህዝብ ያድናል። ጠንቃቃ ሰራዊት ነው። ማዕከሉ ህዝብ ስለሆነ ጠንቃቃ ሰራዊት ነው። ሶ ሁለቱ የህዝቡ ህዝቡ ለተቋሙ ያለው ክብርና የሚሰጠው ሞራል ሰራዊቱ ደግሞ ከራሴ በላይ ለህዝብ ብሎ የሚሰራው ስራ ሲገናኙ ሲደመሩ የኢትዮጵያን ሉዓላዊነት አንድነት ይጠብቃል። አገር ከሌለ ግን ምንም ነገር የለም። መከላከያ ሰራዊት ለኢትዮጵያ የመጀመሪያ ፕራዮሪቲ ነው ከማንኛውም የመንግስት መስሪያ ቤት በላይ የመጀመሪያ ፕራዮሪቲ ነው። ሌላኛው የመንግስት መስሪያ ቤት መከላከያ ሲኖር ነው የሚኖረው። እንደ መስሪያ ቤትም ኦፕሬትም የሚያደርገው የሚሰራው፣ ለአገሩ የሚገባው ሚና የሚጫወተው ይሄ ሲሆን ነው። መከላከያ የምትደራደረው ነገር አይደለም። ይጥፋ ይፍረስ፣ ገዳይ ነው ዘራፊ ነው የምትለው አይነት ሀይል አይደለም። ስለዚህ መከላከያ ሰራዊት መደገፍ ማለት የኢትዮጵያን ሕልውና መደገፍ ማለት ነው። ቅድም እንዳልኩት መከላከያ ከራሴ በላይ ለሕዝብ ነው የሚለው። ከራሴ በላይ ማለት ስለ እኔ ተዉት፣ እኔ ራሴን ለሕዝቡ ሰጥቻለሁ፣ ሞትም ካለ ሞታለሁ፣ አካል መጉደል ካለም ጎላለሁ ማለት ነው። ይሄ እሴት በትልቁ ተጽፎ በየሰራዊቱ ካምፖች አለ። በተግባርም እሱን ነው እያደረገ ያለው። ተጠቃሚ እንዲሆን ለማድረግ እየተሞከረ ነው። ደሞዙን በማሻሻል ምግቡን በማሻሻል ልብሱን በማሻሻል ጤናውን በማሻሻል ጤናውን ለማሻሻል ሆስፒታል በመስራት በመገንባት እንዲሰለጥን የስልጠና ተቋማት በመገንባት ቦርድ ሲወጣ ቆስሎ ቦርድ ሲወጣ ሚበላ እንዳያጣ ከአገልግሎቱ በኋላ የቦርድ ክፍያ በመክፈል አገልግሎት ጡረታ ሲወጣ የጡረታውን በማስከበር አገልግሎት ሲወጣ መውደቂያ እንዳያጣ የቤት ዋስትና እንዲኖረው በማድረግ የሞት አደጋ ቢደርስበት ትንሽም ቢሆን ካሳ እንዲያገኝ በማድረግ እየተሰራ ነው። በሰራዊቱ ውስጥ ግን በቂ አይደለም። ባለፈው በደርግ ዘመን እንኳ ታስበው የተሰራው የጀግኖች አምባ ህዋት አፍርሶት እዛ የነበሩ ምድ ነው። መዋለ ህፃናት የሚባል ነበረ። መዋል ህፃናቶቹ እዛ የሚማሩት የቀድሞ ሰራዊት ልጆች ናቸው። የቀድሞ ልጆች ሰራዊት ልጆች አባቶቻቸው የተሰዉባቸው ናቸው። ሌላው ደግሞ ጀግኖች አባ የሚባለው እዛው ያለው ደግሞ ዲሴኤብል የሆኑ ጀግኖች የሚያርፉበት የነበረ ቦታ ነው። ልክ እንደ ጠላት ተቆጥሮ ብትንትኑ ነው ያወጡት። አሁን በምናደርገው ሪፎርም እና ትራንስፎርሜሽን አንዱ ያስተካከልነው ነገር ቢኖር እሱ ነው ዛሬ ዲሰብል የሆኑ ወታደሮቻችን ይሄ ዘለቄታ መጦር ያለባቸው ራሳቸውን የማይችሉ ወታደሮቻችን እዛ ገብተዋል። እዛ ገብተው እንክብካቤ የተደረገላቸው ነው። ቀርቶን የነበረው ይሄ ፕሮግራም ነው፣ የኢኖቬሽን ፕሮግራም ነው። ቀርቶ ነበር የነበረው፣ መከላከያ ሰራዊት ወታደሩን ብቻ አይደለም ማየት ያለባችሁ። ቤተሰብ አለው፣ ልጆች አሉት፣ ሚስት አለው፣ እናት አለው፣ አባት አለው። ኢትዮጵያ አቅሟ በፈቀደ ጊዜ እኛም ማሰብ በጀመርን ጊዜ እንደዚህ አይነት ፕሮግራሞች ማሰብ መጀመራችን አሁን ጊዜው ነው፣ ጊዜው ስለደረሰ ነው። በመከላከያ እየታዩ ያሉ ለውጦች በአገር ደረጃም አሉ። በአገር ደረጃም አሉ። አገር አገራችን የማደግ ትራክ ላይ ገብቷል። ዛሬ በተቸገር ነው ደረጃ የዛሬ ሶስት አመት አራት አመት ላንቸገር እንችላለን። ከዛ በኋላ ሌላ ዲማንድ ነው እንጂ የሚመጣው ላንቸገር እንችላለን። ስለዚህ ከአሁኑ ጀምረን የኢኖቬሽን ማነው የኢንተርፕሪነርሺፕ እንደ ኢኖቬሽን ማዕከል የሚባል ፈጥረን የሰራዊቱ ቤተሰቦች እና ሰራዊቱ ራሱ እየሰለጠነ የስራ እድል እየተፈጠረለት እየተደራጀ ምርታማ ዜጋ እንዲሆን ተስፋ እንዳይቆርጥ አገራችን አለሁልህ እንድትለው የማድረግ ስራ ነው። እርግጠኛ ነኝ በመከላከያ ሰራዊት ውስጥ ያለፈ ሰው ስራ ለመስራት ሰነፍ አይደለም። ስንፍና የሚባል አቅም እሱ ራስ ሲሰራ ስለነበረ በዝናብ በቁር ለሊት በቀን ሲሰራ ስለነበረ እንትን አዳብረዋለ። ይሄ ምንድን ነው ሁል ጊዜ መስራት አዳብረዋል። ኦቨርታይም አይጠይቅም። ኦቨርታይም አይጠይቅም። እንደ ሌላው ሰራተኛ ኦቨርታይም አይጠይቅም። ሰዓት እንትን አይልም። ስምንት ሰዓት ሰርቼ ወደ ቤቴ አይልም። ዓላማውን ለማሳካት እዛ ውስጥ ነው የሚውለው። በዚህ ምክንያት ያዳበረው እንትን አለው። ያዳበረው የስራ ፍቅር፣ የስራ ዲሲፕሊን አለው አዲስ ነገር ለማወቅ ጥረት የሚያደርግ ነው። ሪስክ መውሰድ የሚችል ነው። ሪስክ ይወስዳል። ሌላው ይቆይ ምናምን የሚለውን ወታደር እንደዛ አይልም። እንዲሳካ አድርጎ ሪስክ ወስዶ ይፈጽማል፣ ይሰራል። እንደዚህ አይነት ብሄቨር ያለው ዜጋ ሜዳ ላይ መበተን የለበትም። ስለዚህ ተቋም ውስጥ እያለ ሊደገፍ ይገባል፣ ኑሮው ሊስተካከል ይገባል፣ አይዞው ሊባል ይገባል። አገሪቷ በቻለችው አቅም ልትንከባከበው የሚገባ ነው። ሲወጣስ ይጣላል ማለት ነው የሚለው ነገር እንዳይኖር ለማድረግ የገባንበት ያለ ፕሮግራም ነው። በጣም ጥሩ ፕሮግራም ነው። ብዙ ሚሊዮን ሰዎች ሊያነቃንቅ የሚችል ፕሮግራም ነው። ስትጀምር በትንሽ ነው። ወደፊት ትልቅ ፕሮግራም ይሆናል፣ ትልቅ ኢንስቲትዩሽን ይሆናል ብለን እናስባለን። እና ይሄ ማዕከል በዚህ መንገድ መታየት አለበት። በሌላ ሀገርም የመከላከያ በጀት ለእንደዚህ አይነት ተቋም እየተመደበ አይሰራም። አንደኛ ባለ ሀብቱ ነው ይህን ተቋም በባለቤትነት የሚይዘው፣ ሁለተኛ የልማት ተቋማት ናቸው ሌላው የውጭ ፈንድ ነው። ከዛ መከላከያም በጎዳደለ ነገር ቆጥቦ ሊደግፈው ይችላል። ሰልጥኖ እውቀት ይዞ ኢንተርፕሪነርሺፕ ማይንድ ሴት ይዞ ኢኖቬቲቭ ሆኖ ወደ ስራ ገብቶ ራሱንም ቀይሮ ቤተሰቡን እንዲቀይር እና ወታደር ሆኖ በማገልገሉ እና ያንን እድል በማግኘቱ ውትድርናውን የሚረግም ሳይሆን ውትድርናውን ለካስ ሀገሬ አትጥለኝም በሚል ደረጃ እንትን እንዲለው እንዲወደው ለማድረግ ይሄ ኦርጋናይዜሽን በጣም በጣም ያስፈልጋል። ከዛ አንጻር መታየት አለበት። ሁሉም ሁላችንም እዚህ ያለነው የሰራዊት አባሎችም ቢሆን ማበረታት አለብን። የሰራዊት አባሎችን ቢሆን ከደሞዛችንም ቢሆን እያዋጣን ተቋሙ መደገፍ አለብን። መከላከያ ሰራዊት ይቅርና ለራሱ ጓደኞች ከሱ ተነጥለው አገልግሎት አቋርጦ ለወጡ ይቅርና፣ አሁን ባለፈው ምዕራብ እዝ በዓል ስናከብር እዙ ያቀረበው ሪፖርት በዚህ ሁለት አመት በምዕራብ ኦሮሚያ ብቻ ሰራዊቱ እያዋጣ ከ147 ሚሊዮን ብር በላይ ኢንቨስት አርጓል። ከደሞዙ ያውም አንድ እዝ ነው። ለብዙ እዞች ስናከፋፍለው ደግሞ በጣም ብዙ ገንዘብ ሰራዊቱ ሊያወጣ ይችላል። ምክንያቱም ጓደኞቹ ናቸው እንዲቋቋሙ እየተፈለገ ያለው እንደውም እኔ አንዱ የገቢ ምንጭ አድርጌ የምወስደው የሰራዊቱ ድጋፍ ነው። ትልቅ አቅም ነው። ስለዚህ አቅሙ አለ ማለት ነው። ምንም ያስፈራ ነገር የለም። ድርጅቱን ጠንካራ ማድረግ እንችላለን። የመከላከያ ልማት ድርጅቶች፣ መከላከያ ኢንዱስትሪ፣ መከላከያ ፋውንዴሽን፣ መከላከያ ኮንስትራክሽን ኢንተርፕራይዝ እና ሌሎችም ለሶሻል ሪስፖንሲቢሊቲ ብላችሁ ከምትመድቡት በጀት ለዚህ ማዕከል ኮንትሪቡት ማድረግ አለባችሁ። ብዙ የባንክ ሰዎች እዚህ እንዳሉ መረጃ አለኝ። እዚህ ያላችሁ የባንክ ሰዎች ሰራዊቱ ይሄ በዚህ ማዕከል። እየተደራጀ እየሰለጠነ እየወጣ ስራ መስራት የሚችለው የሰው ኃይል ብድር እንዲያገኝ ማመቻቸት ማገዝ ያስፈልጋል። ሌሎችም የመንግስት ተቋማት ድርሻቸው መጫወት አለባቸው። የወይዘሮ ሙፈሪያት መስሪያ ቤት ስራና ክህሎት የዚህ ማዕከል ዋና ፓርትነር ነው። ራሱ ሚኒስትሩ መስሪያ ቤቱ ተቋቋመው ዜጎችን ማብቃት ነው። ዜጎችን ለእውቀት ለስራ፣ ለጥበብ፣ ለምርታማነት ማብቃት ስለሆነ እስካሁንም ባለኝ መረጃ በጣም ብዙ ስራ የሰራ መስሪያ ቤት ስለሆነ እስካሁን የሰራችሁት ተጨማሪ ባርደን እየመጣባችሁ ስለሆነ በዛ መንገድ አይታችሁ እንድትደግፉት ጥሪ ማስተላለፍ ፈልጋለሁ። ሌተናል ጄኔራል ይመር ኃላፊነት ተሰጥቶት ጥናት አድርጎ ኤክስፐርት አሰባስቦ የተሰራ እንትን ነው የተሰራ፣ ተቋም ነው። ብዙ የሰው ኃይል ተሳትፎበታል። ኢንተርፕሪነርሺፕ ኤክስፐርቶች በጣም መከላከያ ያመሰግናቸዋል። ሌተናል ጀነራል መል አስተባብረህ ለዛሬው ቀን በመድረስ እንኳን ደስ አለህ። ታሪክ ሰርተሃል። ድጋፍ ላደረጋችሁ ሁሉ ማመስገን ፈልጋለሁ። እኔ ደስ ብሎኛል። የትራንስፎርሜሽን አንድ ኤሌመንት ነው። ወደፊትም እንከታተላለን፣ እንደግፋለን፣ እንቆጣጠራለን፣ ሀሳብ እንሰጣለን። ይጠናከራል ብዬ አስባለሁ። ይህንን በምናገርበት ጊዜ ብዙ የተጎሳቆሉ ለመርዳትም አቅሙ ስለሌለ መርዳትም አንችል ስናያቸው ግን ልባችን የሚነኩ የሰራዊት ቤተሰቦች አሉ። እነሱን እያሰብን ከሆነ ተአምር መስራት እንችላለን። እንኳን ደስ አላችሁ። ሁላችሁ እንኳን ተጋብዛችሁ የመጣችሁ ሰዎች መጣችሁ፣ እናመሰግናለን